ሩክ የሚባለው ሰው ሙሉ በሙሉ እሷን ተቆጣጥረዋታል። በስሙ እንድታደርግ አድርጓት በሱ ስም አድርጋለች። መገደል እንዳለበት መጀመሪያውኑ ሰውየው ቅል ውስጥ የነበረ ነገር ነው። ጥቅምት 30 ቀን 2015 ዓ.ም የድሬዳዋ ፖሊስ የምርመራ አባላት የተለመደ ስራቸውን ሲያከናውኑ አምሽተዋል። ከምሽቱ አራት ሰዓት ገደማ በስልክ የመጣው የወንጀል ጥቆማ ግን ምሽቱን በከባድ የስራ ሁኔታ እንደሚያሳልፉ አመላካች ነበር። በድሬዳዋ ከተማ ቀበሌ 04 ልዩ ስሙ ገንደ ቆሬ እየተባለ በሚጠራበት አካባቢ በስልክ ይደወልና አንዲት ሕፃን ልጅ ተገለ ጤና ጣቢያ ገብታለች። በህመም ይሁን በሌላ ኬዝ ባናውቅም፣ ግን ሌላ ቦታ ላይ የሞተችዋን ልጅ ሰው ይዞ መጥተዋል የሚል መረጃ ነበር መጀመሪያ የደረሰው። ፖሊስ ጥቆማው እንደደረሰው ጊዜ አላባከንም። የምርመራ ቡድኑን አዋቅሮ ጉዞውን ጥቆማ ወዳገኘበት ጤና ጣቢያ በማድረግ በስፍራው ያገኛቸውን ግለሰቦች ማነጋገር ይጀምራል። ሁለት ባልና ሚስት ማለት ተጠርጣሪ ሀና ግርማና ተጠርጣሪ የእሷ አባል አብረው ነበሩና በምን ምክንያት ሞተች የሚለውን ጥያቄ ስንጠይቅ፣ አይ መድኃኒት ወስተ ነው። መድኃኒት የሆነ ነጭ ዱቄት ነገር በእጃቸው ይዘዋል። ይህን መድኃኒት እኛ ሳናውቅ መኝታ ቤት ውስጥ ገብተው ወስተ ነው የሚል እና እኛንም ወደ ሌላ ነገር ዳይቨርት ማድረግ ነገር መጣ። ከተጎጇ ህፃን ወላጅናትና ከእንጀራ አባቷ የተገኘውን መረጃ የተቀበለው ፖሊስ ወንጀሉ ተፈጽሞበታል ወደ ተባለው የልጅቷ መኖሪያ ቤት በማቅናት የማስረጃ ማሰባሰብ ተግባሩን ይቀጥላል። ወንጀል ስፍራ ስንሄድ ይሄ መድኃኒት እንዲሁ ከተደበቀበት ቦታ ተነስቶ የመጣው እንጂ እዛ ቦታ ላይ መድኃኒት የወሰደ ሰው የተለያዩ ምልክቶች አሉ። ማስመለስ አለ፣ የተለያዩ ነገሮች አሉ። እና ይሄ ነገር የለም። አንድ ጥርጣሬ እሱን ያዘን። በመቀጠል ደግሞ ወላጅ እናት ናት እሷ። ሁለት ልጆች ነው ያለዋት፣ አንደኛ ወንድ ነው፣ እችኛው ሴት ናት። እና ከባሏ ጋር ተጣልታ ከተለየች ቢያንስ ሀያ አመት ሆኗታል የሚባለው እና ራሷን ችላ አንድ ቤት ሰርተ እዛ ትኖር ነበር። ብሩክ የሚባል ሌላ ባል እንዲሁ ገብቶ አብሯት ይኖራል። የምርመራ ቡድኑ እስካሁን ያሰባሰባቸውን መረጃዎች በመመልከት የተፈጸመውን ድርጊት ወንጀል ስለመሆኑ የተሰበሰቡ መረጃዎች አመላካችነታቸውን በመመዘን ጥልቅ ውይይት ያካሂዳል። ባልጠሩ ጉዳዮችና ተጨማሪ መረጃዎችን ማሰባሰቡ ላይ አቅጣጫ ሰጥቶ ወደ ስምሪት ይገባል። ምርመራው በትክክል በጥልቀት ማጣራት ስንጀምር ያደረጉትን ነገር በሙሉ እነሱም የእምነት ቃላቸውን ሰጡ። እስከ ጳውሎስ ሆስፒታል ድረስ ሄደ እንድትመረመር አደረገን። በሰዎች ታንቃ ጉሮሮዋን አንቋት እንደገደሉና እና ሌሎች ሰውነቶቿን መምታታቸውን አረጋገጠ። ህክምናው የተሰበሰቡ መረጃዎች ልጅቷ በየዕለቱ በከባድ በደልና ስቃይ በአካላዊና ስነ ልቦናዊ ጉዳት ውስጥ ስለማለፏ አመላከቱ እና እሱ ከገባ በኋላ በሁለቱም ህጻናት ልጆች ላይ ብዙ ተጽዕኖ ችግር እንዳለ መረጃውን አጣራን። እንደውም እቺ ልጅ አባቷ ግርማ የሚባለው ወደ አዲስ አበባ ስለሆነ ወደ አዲስ አበባ ማሄድ እንደምትፈልግና በየጊዜ አባቴ ወሰደኝ እያለች ችግር ውስጥ እንደነበረች እና ቤት ውስጥ ህፃኗ ላይ ከፍተኛ የስነ ልቦና ችግር ደርሶበታል። ከዛ ውጭ ትምህርት ቤት ስንሄድም በትምህርት ቤትም መማር አቅቷት ቅድስት ሬዛ ነበር የምትማረው እነሱ ሰፈር አለው አንድ የሆነ ትምህርት ቤት አለ እዛ ቀይራለች የቀየረችበትን ምክንያት አባቷ መጥተ እዚህ ቅድስት ሬዛ ላይ እየመጣ ያያታል ማያት እንዲያ አትፈልገውም ያ ነው ወደዛ ያስመጣት ከዛ ውጭ ልጅቷን ከፍተኛ የሆነ ድብደባና ስቃይ እንግልት ነበራት ህፃኗ ላይ በዚህ ምክንያት ከቤት ውስጥ መውጣት መጥፋት ትፈልጋለች ይህን ሁሉ አጣረን መረጃዎችና ማስረጃዎች መልክ መያዝ አቅጣጫ መጠቆም ጀመሩ። ጥቆማዎቹ በተጎጂዋ እንጀራ አባትና በተለይም በወላጅናቷ ላይ መሆኑ ፖሊስን አሳስቦታል። ተጠርጣሪዎቹ ሊያዙ የቻሉት መጀመሪያ ላይ እነሱ ልክ ልጅቷ መድኃኒት፣ መርዝ ወስዳ ራሷን እንዳጠፈች አድርጎ ለማምለጥ ነበር ያሰቡት። እዛ ያሉት ጤና ጣቢያው ባለሙያዎቹ ወዲያው እኛን ሲጠሩ መጀመሪያውኑ እኛ ተጠርጣሪ ያደረገ ነው ሁለቱንም ነው። ሁለቱንም ስናደርግ ግን መጀመሪያ ላይ የነበረን ትንሽ ክፍተት እናት ስለሆነች ይህን ታረጋለች ብለን ስላላሰበን፣ እሷን እንደውም የዛን ቀን ሌሊት በእርግጥ ስራ እየተሰራ ስላደረ ሀዘንም ሰውም በጣም እንትን ስለነበረ እሷን አላዘንም ነበር። እንደውም በኋላ ላይ ነው አሁን ሁኔታው ምርመራውን ገፍተን ማየት ስንጀምር የነበረው ነገር አስረዳ። ከዛ በፊትም ስናጣራ ምንድነው ያየነው? ከምገባው በላይ ትደበድብና በርበሬ ታጥናታለች። በርበሬ ላይ እንደዚህ አጎንብሰ በርበሬ ግርግራ ላይ ታደርግና ያ ሁሉ በደል ደርሶባታል ህፃኗ ላይ። በዚህ ቀን ቤቱን ዘመኝታ ቤት ውስጥ ትቆልፍና እሷ ትታት ሄዳለች። ሌሎች ሰዎችና እና ይሄ ባሏ በረንዳ ላይ ሆኖ ህፃኗ ታለቅሳለች፣ ትጮዋለች፣ ትወተውታለች ለምን አትከፍቱላትም ብሎ ሌሎች ሲጠይቁ አይ ከከፈትናት እንዴት ይሆናለች የምልና የተለያዩ ለሰዎቹም ደስ የማይል ነገር ነግሯቸውና ያሳምናል። ሰውየው ስትመጣ ልጅቷ እዛ ታፍና ውላ ነው ነበረችው ምግብ አልበላችም። በዚህ ሁኔታ ላይ እያለች አባቴ ጋር እሄዳለሁ የምትሆን ነገር ታቆመለች አታቆመ ብልና እንትን ትላለች አይ አባቴ ጋር ያለውን ነገር እኔ አላውቅም። ሄዳለ ይኸው አባትሽ ይሄ ነው ትልና ሀሰተኛ የዲኤንኤ ከዚህ ሰውዬ እንደወለደች አድርገ አሰርተ ነበር በፍጹም ትላለች ልይቷ በኋላ ሀሰተኝነቱንም እስከ መጨረሻ ጥግ ድረስ አስመርምረን በፎረንሲክ ሀሰተኛ መሆኑን ተረጋግጧል። ስለ ጉዳዩ የሚያስረዱ ሁኔታዎችን የሚያብራሩ በርካታ የሰውና የሰነድ ማስረጃዎችን ማሰባሰቡ ቀጠለ። ተጠርጣሪዎችን በቁጥጥር ስር አውሎ የእምነት ክህደት ቃላቸውን ተቀበለ። ጥቅምት 30 ቀን 2015 ከምሽቱ ወደ ሶስት ተኩል አካባቢ ላይ እንደለመዱ ሁለቱም ድብደባ ይጀምራሉ። ሰው በሌለበት ጨለማ ውስጥ አስገብተዋት፣ በዚህ መሀል ላይ ሲመቷዋት በዛ ሲሉት ከፍተኛ ጉዳት ያደርሱባትና እዛው ጸጥ ትላለች። ጸጥ ስትል ሰውም እንዳይገባ ያደርጉትና ጎረቤት አለ የተከራዩ ሰዎች። ከዛ መድኃኒት ወስዳለች የሚለውን ነገር ለማምጣት የሆነ ነጭ ዱቄት ነገር አፍ ውስጥ ከቱና ያንን አፍ ውስጥ አድርጎ ልክ እንዳልሞተች አድርጎ ነው እዚህ እንትን ጤና ጣቢያ ደርስ ያመጡት እና ዶክተሮቹ ሲያዩት እንደችማ ሞታለች። መጀመሪያው ለምን አመጣችኋት አልሞተችም ብሎም ለመከራከር ፈለጉ። አይ እኛ ፖሊስ እንጠራለን በህም ምክንያት እንደ ሞት አስቸናቂም በሚል ነው መረጃውም የነበረው። ማስረጃዎች በትንሹ ከ20 ሰው በላይ ነው ያገኘ ነው፣ እንዴት ሲደረግ እንደነበር ሳትታመም አሟታል ተብሎ ቄሶች ጋር ተካሂደው ቄሶቹም ቤት ድረስ መጥተው ያለሆነ ከህፃናት ውጪ የሆነ ነገር ጥሩ ነገር ያልሆኑ ነገሮች እያደረገች ነው በሚል ቄሶቹን መጥተው መክረዋት፣ እነሱንም ተዉ ብሏቸው እንዳስታረቁት ከዛ ውጭ በየቀኑ ድብደባ እንደነበረ ይህን የሚያስረዱ ማስረጃዎቹን ካገኘም በኋላ እነሱን ቀጥታ በቁጥጥር ስር አውለን ምርመራ ስንጀምር እነሱ ራሳቸው በ35ና በ27 መሰረት የእምነት ቃላቸውን ሰጡ። ድርጊቱን እኛ ነው የፈጸመው ነው። የህክምና ማስረጃዎች የድርጊቱን አፈጻጸምና የሞቱን መንስኤ በግልጽ አስረድተው በባለሙያ ምስክርነት ተደግፈው ለፍርድ ቤት ቀረቡ። እዚህ ለማስመርመር ተሞክሮ ነበር ያደረጉት። የድብደባውና የግድያው እንትን ትንሽ ለየት ያለ ስለሆነ ወደ ጳውሎስ እንዲሄድ ተደረገ። ጳውሎስ ከሄዳ በኋላ ጳውሎስ ያሉት ፓቶሎጂስቶች በደንብ ምርመራውን ካጠናቀቁ በኋላ እራሳቸው ቀርቦ ፍርድ ቤት እንዲያስረዱ አድርገናል። እንደገናም ደግሞ የሐኪም ማስረጃም በእጃችን ደርሰው ከምርመራ መዝገብ ጋር አያይዘናል። ይህን ድርጊት ለምን ለማድረግ በተለይም ወላጅናት እንደዚህ አይነት ድርጊት ለምን ለማድረግ እንደፈለገች ስትጠየቅ፣ አንደኛ ይሄ ብሩክ የሚባለው ሰው ሙሉ በሙሉ እሷን ተቆጣጥረዋታል። እሱ ብቻ አይደለም፣ ለልጆቿ ብላ የሰረችውንም ቤት በስሟ በስሙ እንድታደርግ አድርጓት በሱ ስም አድርጋለች። ባልታወቀ ሁኔታ ቤት ውስጥ እሱ የሚለውን ነገር ነው የምታደርገው። ይችን ልጅ ውርሱንም ምኑንም እንዳትጠይቅ በማሰብ በቃ መገደል እንዳለበት መጀመሪያውኑ በሰውየው እቅድ ውስጥ የነበረ ነገር ነው። ክደው ነበሩ። ያው አስመስሎም ራሱ በሌላ ነገር እንደሞተች ለማድረግ ሙከራ አድርጎ ነበር። ምርመራው እጅግ በጣም ፈታኝም ቢሆን ጠለቅ ባለ መንገድ ምርመራው በተካሄደው አካሄድ በኋላ ጥሩ ውጤታማ ሆኖ በአሁኑ ሰዓት ጥፋተኛ ተብሎ ተከላከሉ ተብሎ ማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ይገኛሉ። በእኛ ዘንድ በሰውና በሰነድ ማስረጃ ከበቂ በላይ ተረጋግጠው የተላከበት ሁኔታ አለ። በሰውና በሰነድ ማስረጃ የተደራጀውን መዝገብ ለአቃቢ ህግ የላከው የድሬዳዋ ፖሊስ ጉዳዩ በፍርድ ቤት ሲታይ ቆይቶ የ11 ዓመቷን ሕፃን በአምላክ ግርማ ገድለዋል ያላቸውን አንደኛ ተከሳሽ ወላጅ እናቷ ሀና በየነ እንዲሁም ሁለተኛ ተከሳሽ እንጀራ አባቷ ብሩክ አለሙ በፈጸሙት ወንጀል የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ ችሎት ግንቦት 15 ቀን 2017 ዓ ም ባስቻሎ ችሎት በሞት እንዲቀጡ ወስ ተወስኗል ። ይህንን ውስብስብ ወንጀል ለመፍታት በተደረገው ጥረት ውስጥ የማህበረሰቡ ድጋፍ ከፍተኛ በመሆኑ ፖሊስ ምስጋና አቅርቧል። ማህበረሰቡ ከቧት እያንዳንዱ ነገር ሲከታተሉ ነበር። ለእኛ ትልቅ አቅም የሆነው ማህበረሰቡ ነው። ምክንያቱም መርዝ ነው የጠጠችው ብለ ዳይቨር አቅጣጫ ለማስቀየር በምትሞክርበት ጊዜ አ እቺ ልጅ በየቀኑ ነው የምትደበደበው ይሄ እንደዚህ ምንድን ነው በርበሬ እንደምታጠን ይሄ በየቀኑ እንደምትደበደብ፣ ሙሉ ቀን ቤት ውስጥ ታስራ እንደምትቆይ፣ ስቃይ ውስጥ ያለች መከራ ውስጥ ያለች ህፃን መሆኑን ማህበረሰቡ ይዛለ። እንደውም እሷን ሁሉ ለማጥቃት ሁሉ ፈለጉት በቃ ብሎ እንዳትወጣ እና እንድትያዝ ማስረጃ በማሰባሰብ ረገድ ላይ ህዝቡ በጣም ተባብሮናል። እንደውም በጣም ከፍተኛ የሆነ ምስጋና ይገባቸዋል ነው ለአካባቢ ሰዎች። ባለትዳሮች ፍቺን ስታስቡ የልጆችንም ዕጣ ፈንታ የሚወስን በመሆኑ ተገቢው ጥንቃቄ መደረግ አለበት ሲል ፖሊስ ጥሪ አስተላልፏል። እነዚህ ልጆች አባትና እናት አብሮ በነበሩ ጊዜ የነበራቸው ደስታ የነበራቸው ውበት በሚገርም ሁኔታ ሲያድጉ የነበሩ ነው። ኑሯቸውም የተሻለ ነው። የትዳር መበተን የመጀመሪያው ችግር የሚፈጥረው ልጅ ላይ ነው። ይህንን ታሳቢ በማድረግ ማህበረሰቡ አንድን ትዳር ከመግባቱ በፊት ማሰብ ጥሩ ነው፣ ግን ከገባ በኋላ አልተመቸኝም በሚል ወይም አልተግባባውም በሚል መለያየት ዜጋ ላይም ከፍተኛ ችግር ነው የምፈጥረው። ሰላምና ደህንነት ለሁለንተናዊ ተጠቃሚነት